ለዚህ ነው በፊት ለፊት ከሰው ጋር ማትገናኙ ሚዲያ ላይ የሌለ ኢማጂን ለህዝቡም ሆነ ህዝቡም ደግሞ ሰጥቶሻል ገብቶሻል ህዝቡም ስለሰጠሽ ሸሚ ይዝሻል ቁጭ ብለሽ እዚህ ብቻ ትናንትና ኤርሚያስ ምን አለሽ ዳንስ ስደንሽ ቂጥሽ እንዲስ ሁሉ ነገር ላይ ይፈነደዳል እንደ ያለሽ እኮ እነሱ ለጌብ ነው እንጂ እናቴ ትሙት በጣም ነው የሚስቁብሽ በተለይ ኤርሚያስ እንደ ኤርሚያስ እኔ እንኳን አልመኝሁም ይሄን መልክ ይዤ ማለት ነው። እኔ ፍሮም ዚስ ቱ ዚስ እንደ ስቴፕ ባይ ስቴፕ ማይ ፒፕል ስቴፕ ባይ ስቴፕ ስቴፕ ባይ ስቴፕ ከም ዳውን ቤቢ ከም ዳውን እንደ ከማሜ ጋር ልትወዳደር ትፈልጋለች። ያደርጋችሁ እንደዚህ ነገር ሳሳያችሁ እንትን እንዳይመጣብኝ፣ እሺ። እናንተና ምኜ ነው ሲጀምርት ዩቱብም ራሱ ዘጋብን። ዌር አር ዩ ቤታ ዊች አር ዩ ዘ ፈርስት ኦፍ ዩ አር ዚስ ኦር ዚስ ይ ዶንት ኖው ሁ ሚርኪ። ሶፊያ የመሰልሽ ሮቦት የሳውዲ አረቢያ ሮቦት ሴፉ ፋንታውን ላይ ቀረበችው እንድያልሽ ብቻ መሄድ ነው ከቀረሽ ስለ ይቀርሽ ዛሴት፣ አንቺም ቅራቅምቦ፣ አንቺ የመሳሰለ ድንክ ጀሬካን የተቆረጠ የመሳሰላችሁ፣ አይ የንግስት መልክ ያላትን ማሜን ለመስደብ ግንኩ የእውነት ባለጌሙን ብቻ በቂ ነው የሆነት። ፉገራው እንዳለ ሆኖ ድሮም ነግራችኋል። ግርማ ሞገስና ከነ ልዕልት መልክ ያላት ማሜ ናት እንላለን። ይሄንን አምነሽ ተቀበይ። ድንክዬ ልዕልት አይተን አናውቅም። ተከለ ድንክዬ ልዕልትኛ አናውቅም። ከንግስት ሳባ ጀምሮ እናውቃለን። እንዲህ አሉ ነው የምናውቀው። እኔ እንኳን አልወዳደራት ማሜን በነገራችን እኛ ስላሸነፍና ሳይሆን የተናደደችው ያለቀሰችው፣ የምታውቀው ሰው የምታውቀው ሰው አጠገቧ ያለ ሰው ከማንም ድንክ ጋር መቀመጡ እሷን ክብር የሚያስነካ ስለመሰላት ያለቀሰችው። ይሄ ሳይገባኝ ቀርቷል። ነግሪያት ነበር እኮ ያለሽበት ነገር ይገባኛል፣ ግን ጥፋትሽን እስካላመንሽ ድረስ አለቅሽም ነው ያልኩ ምን ይመጣና እንትን ይጫወትባል። የማንም አረቀ ያመጣላችኋለሁ አሉ። ይሄ ማንም የማንም ሸርሙጣ ይመጣና ድሮማ ይሰራባል። ያ ነገ ነው ነው ነገ ነገ ነው እናንተ ነገ ናችሁ። ጂጂ ነገ ነገ። አሁን ሌላ ነገር ላይ ነው ያለሁት። ጌታ አለ፣ ጌታ አለች። ጌታ የማንም እኮ ዲ ይ ምናምን እኮ የሆነ ፊት ነው እኮ ገጭ። ሙድ የሚይዘው ማነው? የሚደውለው ቆይ። አሁን አላስገባችሁም። ገጭ። አሁን ዩቱብ እየተዘግቷል። ዩቱቡ ተዘግቷል ሊሉ ነው እኮ እንደዚህ የሚረብሽ ነው አላነሳም። ግን ዩቱቡ ተዘግቷል። አይኖ ሰለቸኝ። ለምን ሳልዘጋጅ ነው የገባሁት? ሪስታርት አላረኩትም የነበረው ቪዲዮ ይበቃናል። በቃ እዛ ሴት፣ ቆይ አንዴ፣ የዩቱብ ልጆች ናቸው የሚደውሉት። አንድ ጊዜ ዚህ አትመጡ። እየሰሙኝ አይደለም። ለነገሩ ቲክቶክ የሌላቸው ልጆች አሉ። ቆይ ሄሉ ዩ አር ዲስኮኔክትድ። ያ አይኖ አይኖ አይኖ ያ አይኖ አይኖ ጋይስ ያ የት አለች? አንድ ጉልጉር እንትንን አመጣላችኋል። ማን ማን እንትና ላይ እንደሚነሳ ማለት ነው። አንዳንድ ጊዜ እኔ አሁን አንድ ሰውን ባለጌ ለማለት ወይንም ደግሞ ሸርሙጣ ለማለት ሁያን ብዬ አስባለሁ። ከእኔ ጋር የምሄድ ነገር ነው የምናገረው። ገባች ሰው ፍቅረ ሲዝም ደግሞ የነፈሰ ብቶሎ በል እንጂ፣ እኔ ሪያክት ላይ ማድረግ ላይ ነኝ። ጎበዝ አያችሁ አይደል? ቃል በቃል መውራት አላውቅበት አላውቅበት ለማጥፋት እቅድ ያላትና ይህንን አስነዋሪ ስራም እንደዝና የምታወራው ስለዚህ ግለሰብ መረጃ ልንገራችሁ። እናንተ ግን ፎሎ ያላደረጋችሁ ፎሎ አድርጉ። እኮ የተባለችው ይቺ የሰላሳ ሰባት አመት ግለሰብ ታዲያ ሁሉም ሀገራት ዜጎች ጋር የመተኛት እቅድ ያላትና ይህንን አስነዋሪ ስራም እንደዝና የምታወራው ስለዚህ ግለሰብ መረጃ ልንገራችሁ። እናንተ ከእንደዚህ አይነት የሆነ ፊት ጋር የተኛ ሁላ ቁጭ ቆንጆ ሰውን ባለጌነ ወንድ ትወዳለ። ሌላ ስድብ አትፈልጉም እንዴ? ሌላ ስድብ አትፈልጉም እኔ አሁን ሸርሙጣ ብላችሁ ያምርብኛል። ምክንያቱም ስነ ስርዓት አለ። ያ እኔ ምን ብላችሁ ያምርብኛል? ለወንድ ታለቅሻለሽ። አንድ ለቆንጆ ሰው ከቆንጆ ሰው ላይ ቆንጆ መውለድን? ባለቅሶ አይደለም፣ ብገዛው ያምርብኛል። ገባችሁ? የመሰለ ሰዎች ጋር ነው ዜጎች ጋር የመተኛት እቅድ ያላትና ይህንን አስነዋሪ ስራም እንደዚህና የምታወራው። ስለዚች ግለሰብ መረጃ ልንገራችሁ። እናንተ ግን ፎሎ ያላደረጋችሁ ፎሎ አድርጉ እኮ የተባለችው፣ ይቺ የሰላሳ ሰባት አመት ግለሰብ ታዲያ ከአሜሪካ ኢንዲያ፣ ጀርመን እስከ ጅቡቲ ድረስ ያሉ ሁሉንም ወንዶችን መሞከሯን ትገልጻለች። ንግግሯ ከሆነ ታዲያ ከዩኬ እስራኤል፣ አውስትራሊያ ሁሉም እዚህ ሁላ ፊት ላይ ደግሞ ማን አልተጨመረ መሰላችሁ? ሳሚ የለም። እንግዲህ አስቡት፣ ሳሚ ቢጨመር ደግሞ ኑኑን እስክሪን ይሞሏል። ታውቃላችሁ፣ ይህ ፊት ነው ጆንን የሚሰድበው። ጆንን እኔ ልስደበ፣ ማሜን እኔ ልስደባት፣ እናንተ አይመለከታችሁ። የሚመለከታችሁ ስድብ አለ ሁሌ ለእናንተና እንደምለው አንኮሶ ስነ ጨዋነት እንዳታወሪ፣ ነምላ ስታወራ ደሜን ታፈላኛለች። የኔ ወንድ ብላችሁ እናንተ እንዳታወሩ፣ ስታወሩ እኔ አመጣዋለሁ። ገባችሁ? ያ ላፈቀርከው ሰው ማልቀስ አይደለም ራስን ሲጥ ታረጋለህ። ከማንም ጋር እንደዚህ ለመጋደም ልጇን ሀገር ቤት አላከችም። ማሜ ገባች። ያ ልጇን ሀገር ቤት አላከችም። ለመጠጣት ከዘንድ ካካ ብሎ ቀኑ ሙሉ ሲገለፍጡ ለመዋል ለማስመሰል ለማንም ጢጥ ለመላስ አይደለም ልጆቿን አጠገቡ አድርጋሉ። ዩ ዶንት ሃቭ ሞራል ቱ ቶክ በዚህ ጉዳይ ላይ እንትን ሳሮን፣ ከዚህ ውጭ እሺ። እኔ ሸርሙጣ እናት ካለችኝ ሸርሙጣ ብዬ ነው የምሰድባት። እናትነቷ ሌላም። ዶንት ፑሽ ሚ ኦኬ ሀገራት ዜጎች ጋር የመተኛት እቅድ ያላትና ይህንን አስነዋሪ ስራም እንደዚህና የምታወራው ስለዚህ ግለሰብ መረጃ ልንገራችሁ። እናንተ ግን ፎሎ ያላደረጋችሁ ፎሎ አድርጉ። እኮ የተባለችው ይቺ የሰላሳ ሰባት አመት ግለሰብ ታዲያ ከአሜሪካ ኢንዲያ፣ ጀርመን እስከ ጅቡቲ ድረስ ያሉ ሁሉንም ወንዶችን መሞከሯን ትገልጻለች። ሽግግሯ ከሆነ ታዲያ ከዩኬ እስራኤል፣ አውስትራሊያ ሁሉም ሀገራት ዜጎች ጋር የመተኛት እቅድ ያላትና ይህንን አስነዋሪ ስራም እንደዚህና የምታወራው ስለዚህ ግለሰብ መረጃ ልንገራችሁ። እናንተ ግን ፎሎ ያላደረጋችሁ ፎሎ አድርጉ። ስንት ወንድ ቆጠረን ጋይስ! ይዩት፣ ይዩት፣ ጋይስ ጋይስ! ስንት ሰው ነው ይሄ ሰውዬ? ይሄ ሰውዬ ስንት ሰው ነው? ከዛን ይሄ ከንፈር እንደዚህ ይስማል። እናቴ ትሙት ያርፋል፣ ርፍ ብሎ እንደዚህ ሞጥሞጦ ምናምን እግዚአብሔር፣ ይሄ አንጀት ስቦ ያወጣ እንደዚሁ አርጎ ያወጣ አዳሜ እናቴ ትሙት ማህጸኑ ብቻ በሰው አፍ ውስጥ እንዳይገባ ፍሩ። ግጽ እንደዚህ ቆሞ እንደዚህ ሲሞጠሙት ማህጸናቸውን ከሰው አፍ ውስጥ ከወንድ አፍ ውስጥ ብቻ እንዳያወጡት እግዚአብሔር። ለምን ይሰባል? አኝ እንደ አንጀት ነው ይሰባል። ሰውዬውን ይሁት ገይስ ምን እንደሚያክል ልኩት እኮ የተባለችው ይቺ የሰላሳ ልኩ። ሰውዬውን ደግሞ የኛውን ይሁት ገይስ እዝግ ያለው ልኩት ደግሞ አሁዝ ብላ ብነሸይጣን እና እንደዚህ ማሕፀነ ጎዶሎዎች ናችሁ። ይሄኔ ወይ ኦቨሪ የለም ወይ ምናምን የለም። ወይ ታኝኮ ታኝኮ ታኝኮ የተለቀቀን ዩቶክ በእንደዚህ አይነት ማንነት በማሜጋ ከእናንተ አይነት ጉቶ ጋር መገኘቱ ያስለቅሳል። እኔ ራሱ እናደዳለሁ። የቶፒኩ ባህሪ ሆኖ ነው እንጂ ሰው እሉስ ካስገባኝ ያለውን ነገሩ ላይ ለህም ብዬ ነው ማውራው። በነገራችን ያ በደህናው ጊዜ አላያችሁም። ከአንበሳው በፊት አላያችሁ ማመን ነው። ሳሞግሳት ሰው ሁሉ የሚያውቁ፣ በውበቷ፣ በቁንጅናው፣ በቁንጅኗ፣ በጽዳቷ፣ በልጆቿ ካሁን በኋላ እወልዳለሁ ወይስ አልወልድም ብላ ማዕጸኗን ቁጭ ብላ የምትጠብቅ ሴት አይደለች። ያ ቤታ ማንንም አግኝተሽ አብረሽ አተኝ ድሮ ሚዲያ ከመጀመርሽ በፊት የሚያውቅሽ ኤርትራዊ ተለያይተሻል። አሁን ሚዲያ ላይ ካየሽ በኋላ ማን ነው የሚጠጋሽ? ነው ጥያቄ። ለዛ ነው እኮ ኮንፊደንስሽ ጭጭ ብሎ እነ ኤልሻዳይን ስትናገር የምትይው ኤልሻዳይን ምን ስትያት ነበር? እንትን አይት ነው ያለው የላፍሽልኝ እንት ነው ቀቀ የት አለች? አሪፍ ኢንሳይደሮች አሉኝ። ጋዴም የሆኑ ኢንሳይደሮች አሉኝ። ሰጀርት ሰጀርት እስቲ

ኤልሻዳ ላይ ጂጂ የተነሳችበትን መንገድ እኔ እመጣላችኋለሁ፣ ግን አሁን ኖት ማይ ፖይንት። ቲክቶክ ጊፍት ኮይን በደንብ ታደርጋለች ምናምን ምናምን ነው። ላይክ ረጅም ጌም የምትጫወተው እኔ አሁን ነው። ከኔ በላይ ብዙ ጊፍተር አላት አውቃለሁ። ከኔ የበለጠ ብዙ ጊፍተር አላት ታውቃለሁ። እንደሷ እንደማልሆን አውቃለሁ፣ ግን እኔ እንደዚህ ነሽ አላልኳትም። ምን የምትለው ገብቶሻል። አሁን ጊዜ ተገለበጠና እንደፈለገ ብትሆኑ እንደኔ ሜክ አታረጉም። ሰቲ ሞራላውን አለሽ። እንዳንቺ ሚዲያ ላይ በዚህ ሶስት ቀን ዝም ብዬ ስሰማሽ እንዳንቺ ቀዳዳ ልቃሚ አስመሳይ ገብቶሻል። አስመሳይ አማራን፣ አሁን ደግሞ ኤርትራ መነገር ጀምራለች። እኔ እኮ ለንግድ መቻለሁ በነገራችን ላይ ርዕስ አነሳለሁ ወደ ዛ ትገባል። ዛ ሴት ለኔ እንግዲህ በጣም ነው የምመቸው። በነገራችን ላይ ቆይ ዩቲዩብ ከፍትላችኋለሁ። ጋሽ አስቸገረኛ እስር ጊዜ ሪስታርት እያረግኩ ነው ኮምፒውተር። ቲክቶክ ጊፍት ኮይን ምንም የሚታደርጋለች አደርጋለች ምናምን ምን ነው ላይክ ረጅም ምን ነው ጌም የምትጫወተው አሁን የመጣሁት ነው። ከኔ በላይ ብዙ ጊፍተር አላት አይኖዳት አቃለሽተጫጭ አልኳትኝ። እኔ እግዚአብሔርን እንደዚህ አላልኳትም። ገባክ በጣም እያለቀሰች ሲዮኒ የሚያስለቅሰኝ እልህ ነው። እኔ እንደዚህ አልኳት። ሆኒ አውቃለሁ፣ ከግፍት በጣም እንዳላት አውቃለሁ እያለ ስታለቅሴ ነበር። ያችን ቪዲዮ ፈልጉልኝ ጋይስ ሪካርደሮች፣ እናንተ ፔጅ ላይ ካለ ላኩልኝ በቲክቶክ እሺ። በጣም የምፈልገው ይሄ የመጨረሻ ማስረጃ ነው። በቃ ኤልሻዳይ ላይ የእውነት እንደምትቀና መቅናት አይደለም፣ ስትመጣ ወደ ቲክቶክ ምኞቷ ኤልሻዳይ መሆን ነው ሚዲያ ስትመጣ መጀመሪያ መሆን ያለባት አማራ መሆን ነው። ከዛውም ማነው ጎንደሬ። ለምን ሚዲያ ላይ የመጣው ጎንደሬ ነው? በነገራችን ላይ ቬሮኒካም እኮ ጎንደሬ ሆነች። አልሰማችሁ? ሞኒካ ሞኒካ ሞኒካም እኮ ጎንደሬ ሆነች። ጎንደር ነው ሆነች። ያ ለልቲ ነገ ጎንደሬነት ባባትሽ፣ ጎንደሬ አይደለሽ እንዴ? ለምን ትደብቂያለሽ? ለልቲ ለምን ትደብቂያለሽ? ጅጂስ ክርስትና እናቶን እኮ ጎንደሬ ናት። እየተናደደች ነው እንጂ አማራ የምትሰድበው የጎንደሬ ቲክቶክ ነው ነው

ራሳቸው ቲክቶክ ሪከርድ ያደረጉት ይልኩልኛል፣ እና ሰብን አፕ ይልኩልኛል። ያ ገባሽ። ስራ መግባት እራሱ አልነበረብኝም ዛሬ። በነገራችን ላይ ለመሰላችሁ በጣም ነበረ ተመቻችቼ የመጣ እኔ ሪያክት ከሆነው ማድረግ እንጂ ቃል በቃል እንደዚህ ረዥም ማውራት አላውቅበትም። እኔ እኮ ቁጭ አልኩና ክራብ ይገባኝ፣ ምን ብያት ነው ላይክ ምንድን ነው? ከዛ በፊት እየቀለድን ነበር በትምህርት ምናምን፣ ሄለንን ለመንካት ነው ቂጡት፣ ያው እሷን ይገባታል በምል ነው ገባት። የሆነ ግራጁዌት ያደርግልሻል ሄለ ምናምን ሙድ እያስኩኝ ነው። በቂጥ በጡት ምናምን ያልኩት እንጂ ኦፍኮርስ የተሻለኝን እንደምትል አውቃለሁ። አውርተንበታል ምናምን ገባት። ያቺን ማን ለመን ለመንካት ነው ጋችኛ ለመንካትን ያንን ነገር የተናገርኩትኝ እግዚአብሔር ምስክር ሄ ፈጣሪ የሚያውቀው ከዛ እንዲ ነው፣ ይህ ቴክስት አደረኩኝ ችግር ካለብሽ ነው። ምንድን ነው ላይክ ግራ ስለገባኝ ነው ገባ ላይክ እኔ መጫወትና መሳክ ነው እመፈልገው ወይ ደግሞ ሴቶች ችግሩ ልንገርሽማ፣ የሴቶች ችግር ቀይ መስቀል ላይ ስትሆኑ ቀይ ሽብር ላይ ስትሆኑ ምናምን ሙዳችሁ ስለሚቀነት ሰምታ ነገሩን በትልቁ ነት

ናችኛ ለመንካት ያንን ነገር የተናገርኩትኝ እግዚአብሔር ምስክር ሄ በጣም የሚያውቀው። ለዛ እንዲህ ምን ሆነች ነው ብዬ ቴክስት አደረኩኝ። ችግር ካለብሽ ነው፣ ምንድን ነው ላይክ ነው፣ ግራ ስለገባኝ ነው። ገባ ላይክ እኔ መጫወትና መጻፍ ነው የምፈልገው። ወይ ደግሞ ሴቶች ችግሩ ልንገርችማሴቶች ችግር ቀይ መስቀል ላይ ስትሆኑ፣ ቀይ ሽብር ላይ ስትሆኑ ምናምን ሙዳችሁ ስለሚቀነጥ ሰምታ እንባታም ጋሎች ቀጠቀጣችሁ፣ ግም ገማችሁ። ጋላ ጋላና ሰገራ እያደረክ ከጋላ ጎረቤት ይሻላል ባዶ ቤት። ግማታም ጋላና አህያ በቀን አንድ ዱላ ያስፈልገዋል። ይሰጡባቸው ዝም ብለው ይሰድቡኛል። ገባችሁ ወይ? ለምን ይሰድቡኛል? ምን አድርጊያቸው? ሳይ ሳይ ቆዩ እግርሽ አምራል። ቴንክ ዩ እንዴት ነሽ? ቆይ ነበር እንደዚህ ልጅ ትሻላላችሁ። የእውነ ግን ባንዲራ በልብ ቅርጽ ሰማንያ ጊዜ ቢጽፈው ይሻላል። እንደሱ ትሻላል። አንተ ጎበዝ ተቀመጥ ብሎ እንዳታረሙት እያስቆምጬ ነኝ። እንፕራውድ አደረግበታለሁ። ደግሞ አንተ ግን ግማታም ጋላ ቂቢያም ነ አንቺ ቃሪያ እኮ በልቼ ነው እኔ አልጨዋትም። ጃኒ ጋር ጃኒ ጋር ተጫዋትን ቃሪ ያብ ብላይ እኔ እኮ ቪዲዮ ባልሰራ እኮ ታውቂያለሽ። ፀጉሬን አውልቅ ብለው ነበር ላውልቅላል ነበረ ፀጉሬን። ጃኒ እራሱ ስታየው ትደነግጣለች። ግን ከእሷ ቁጭራ ይሻላል። ግን ችግሩ ላ ቪዲዮ እና ፎቶ እነሳለሁ ብዬ ፀጉሬን አላወልቅም። ቃሪያ አቃጥሎኝ፣ ከዛ ደግሞ እነሱ ስድብ ይጨምሩልኛል። አስቢ፣ ቃሪያ እየበላ ሰው ሲሰድብሽ። አስቸገራቸው እና ልገባላቸው ወጣሁኝ እኮ በቃ አስር ጊዜ መግባት ሰለች። ኮምፒውተር እንትን እንዴ ላይቭንሽ ይለኛል እኮ ገስ ላይፍ አይደለው፣ ላይፍ ነኝ እኮ ጋይስ። ያ ኦኬ ጋይስ፣ እየ በጣም ሳልዘጋጅ ነው የገባሁት። ለዛ ኮምፒውተር እንትንም እየዘጋብኝ ነው ምናምን ነገር። አንድ ጊዜ ገይስ ልረጋጋ። እንደገና ደግሞ ሪያክት ማደረግበትን ነገር ሳላዘጋጅ ነው የገባሁት። ለዛ ነው ኮንፊውዝ የሆንኩት። እስኪ ጋይስ ባመጣኋት የቤታ እናት ላይ ምን ሀሳብ አላችሁ? ገብታችሁ መናገር ትችላላችሁ። ዴቦ ዩ ሀሳይ ሶምቲንግ አባውት ዲስ ጂራሬ ፒፕል

አማርኛ ይችላል ያላችሁት፣ እግዚአብሔር አበርሽ። እኔ መቼ ጤነኛው ያውቅና መቼ ጤነኛው ያውቅ፣ የእውነት አበርሽ ይላሉ። መቼ ጤነኛው ያውቃለሁ እኔ፣ የእውነት ሁሌ እኮ ለአወራ ነው የምመጣው። ሁሌ እኮ እንደዚህ ለአወራ ነው የምመጣው። መቼ ጤነኛ ሆኜ ነው አበርሽ የምትሉት? የመጀመሪያ እብደት ከሆነ እኮ ሆ ምናምን ትላለህ። ነቲንግ እኮ ያ ጤነኛ በሆን እብድ በሆን አይ ጀስት ከም ዩ ኖ ዋት ዋይ ገባችሁ? ያ ግን በዛ ውስጥ ጅራሪዎችን ተንትነን ማውጣት ነው ስራችን። ያ ዚስ ኢዝ ማይ ፖይንት። ጀስት ጀስት እንዴት እንደሚሄድ ታዩኛላችሁ ታላለች። የኤልሻዳይን ሀቅ አወጣለሁ፣ የማሜን ሀቅ አወጣለሁ። አወጣሉ ገባች። ለወንድ ታለቅሻለሽ የሚል ድምፅ ከጉቺ መስማት የለብኝም። ለእንትና ሌላ ነገር ልትናገሪ አትችያለሽ። በወንድ በምን ብለሽ ግን የመናገር ሞር አለልሽ ጉቺ። እሺ ለምን መሰለሽ ጉቺ፣ ለምን ሞር ዘና ብዬ እንድናገርሽ እንዳረገኝ ለምን እንደሆነ ታውቂያለሽ? ጉቺ ለምን እንደሆነ ታውቂያለሽ? ለምን እንደሆነ ታውቂያለሽ? ጆከር እንዲያድንሽ ስለምፈልግ። ጆከር በሀገርሽ አትደራደሪ። እኔ ቁጭ ብሎ ሲሰድባ አንቺ ጋር ጸጥ ብለሽ ስትሰሚው ነበር። ሄለንጋ እንዳትሄጂ ሲልሽ አልሄድሽም። ዛት ሚንስ ጆከር ጠላቴ አድነው። ጆከር ጠላት የሆኑ ያውቃል።